በጣም በቅንና ሼራ አርጉላቸው ጀሞ፣ ጀሞ፣ ጀሞ ሰብሰብ እና አርጋቸው ቶቤቶች ነው የምንጫወተው። እንግዲህ ጌመር ታውቀዋለህ ብዬ አስባለሁ። አንድ

ቃልዬ ንጋት ምናምን ታንክስ ትሪፕል ነው። ኤኒ ጊፍ ትሪፕል ነው። እሺ፣ ሌላ ታንክስ፣ ለሌላ ፋሚሊ ታንክስ

አሺ ዝም ብላችሁ አራት ሰው አራት አበቁአራአበቁ ሁላችሁም ቤዛ ፎሎ ትሪፕሉ ሲጀመር ይኸውልሽ ምንድ ተቀልሽ? አንቺ አንድ ሰው ነሽ፣ ሌላ ሶስት ሰው ይፈልጋል። በቃ ቤዛ ይዘ ቢውልዲንግ ሰላማዊ ሰልፍ ነው እንደወጣች ለቤዛ በዚህኛው ዙር ግን አስደንግጣት። እሺ የምር አስደንግጣልሆንሽ። በዚህኛው ዙር አንበሳ ከወረደ ቀጥታ ሻወር ሚሰማሽ፣ እንግሽ ትሪፕል ነው። እሺ ሳይ ትሪፕል ሳይዶሳ አበባ እንግሽ ትሪፕል ነው ነው ምን ያመጣል? እሺ አንበሳውን ልቀቁትና ሻወር ትግባል።

ኛኛ ፋሚሊ ምን ምን አይነት ነገር ነው እያጋጠመን ያለ ነው? ተው እንጂ። ታንክስ

ዝም አይነግ ዝም ብሎ ስማ፣ ስማ ቦሶች ብዙ ጊዜ ውስጥ ለውስጥ ነው ስራቸው የሚሰሩት፣ እና ኖርማል ነው። ስልሳ ለእኛ ትንሽ ነው ከፍ እንላለን። ውስጥ ለውስጥ ማለት ያው ማለት እናንተ ከፍ ስትሉ እኛ ዝቅ ብለናል። ከፍ ለማለት ጊዜያችን እየጠበቅን ነው ይል ጫማ ትሾ፣ እንደዛ ነው ነገሩ እጅ ላይ አይጣልክ አንደኛ ቅጣት፣ አንደኛ ቅጣት ተንበርክሽ የጨረቃ ፋሚሊ ይለያሉት ያለሽ። ሁለተኛ ቅጣት የራሴን ፋሚሊ ነው ይለያል ይቀይርልሽ። አጣሽ ከምቻለች እንደ የራሴን ፋሚሊ ብላ የኛ ፋሚሊ ነው የጨረቃ ፋሚሊ ሁለተኛ ቅጣት

ነው ተመሳስሎብሽ ነው ነጋሪያትንም እየሞላንሽ ግፍት ጋላሪ ፕሮፋይሉን እየነካችሁ ምናምን ገ ገ አድርጉ። በአስራ አምስት ስልኬ ቻርጅ በዛ ስልክ እኮ እንዳማ አልጠቀም። ታውቃለህ፣ ብዙ ስልክ እንዳለኝ ታውቃለህ

አንተ በጣም ብዙ ጅኒዎች አሉብህ። ጅኒዎቹ እስከሚለቁ